አሰላሙ አለይኩም፣ ወረህመቱላሂ በረካቱ ወደ ሀገሬ ልጆት እንዴት አደራችሁ? ደህና አደራችሁ ወይ? እንዴት አረፈዳችሁ የሚባልበት ሰዓት ደርሰዋል። ክርስቲያን ወገኖቻችንም ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ አሳ አትክልት ነው የምሰራው ማለት ነው። ይኸው አሳዬ በደንብ ደግሞ አሳው ሲታጠብ ደግሞ በትንሽ ጨው እና ሎሚ ማለት ነው። በዛ ፈስፎት ሽታ በጣም ነው እንትን ይላችሁ። ያው ዝም ብሎ ሲሰራ ደሞ አንድ አይደለም ማለት ነው። በጣም ቆሻሻ መዝሙዝ ያወጣል። ሎሚ እናጫው ማለት ነው። ትንሽ አዘብዘፋችሁ እንደዛ ተጠቀሙት። ያው አንዴ አጥብዬ ጨርሻለሁ። ከዛ በ በሶፍት አደ እንትን ብዬዋለሁ ማለት ነው። ነሽ ዋለው አትክልቱ ወደ ውስጥ ስለማስገባው እና እዚህ ጋር ደግሞ የተጠቀምኩት አንድ ራስ ቲማቲም፣ ሁለት ፍሬ ራስ ሽንኩርት፣ አንድ ባሮ ነጭ ሽንኩርት ከዝብራ እና ሸበት፣ ከዛ ደግሞ ድብስ ሩማን ማለት ነው። እና ከዛ በኋላ ያው አዘጋጅ አለው ፍረምፍረም፣ በስቲል ውስጥ ነው ማረገው ውስጡ ላይ ነው ማረገው ማለት ነው። የነገግን እንትን የለኝም፣ ቃሪያው በየአይነቱ ቢኖር የሆነ የለኝም ለከረር ማለት ነው እና እላችኋለሁ ሰላማችሁ ይብዛ የሀገሬ ልጆች እና በረጩ ሩዝ መብላት ይቻላል እላችኋለሁ ያው ሁለት አሳ ነው የምሰራው እኔ ግን የአሳ ዘመድ አይደለውኝም አልወድም እናንተስ እና ሞክሩት እንደዚህ ይጣፍጣል። እኔ አሳው ራሱ ዘይት ስለሚያ እንትን ስለሚተፋ ማለት ነው፣ ዘይት አልጨምርም። የአሳ በጣም ዘይት አለው። ያወቃችሁ ታቆታላችሁ ማለት ነው። ዘይት በጣም ነው የሚተፋው ያሳ። እና ቅመሞች፣ የተለያየ ቅመሞች ጨምራለው። በቃ አንድ ላይ ሚክስ አድርጌዋለው። እላችኋለው፣ ሰላማችሁ ይብዛልኝ፣ ያገሬ ልጆች አልካሙሉ።